ጌታ እየተወደዳችሁ የተከበራችሁ በዚህ ሰዓት በተለየ መልኩ ይህንን መሰናዶ እየተከታተላችሁ የምትገኙ ወገኖቼ በጌታ ሰላም ሰላም እላችኋለሁ። የእግዚአብሔር ጸጋ ከሁላችን ጋራ እንዲሆን ጸሎትና ምኞት ነው። ባላችሁበት ቦታ ሁናችሁ ይህንን ቃል ለመስማት መልካም ፈቃዳችሁ ስለሆነ እግዚአብሔር ይባርካችሁ ማለት ይፈልጋለሁ። በያለንበት እግዚአብሔር ጥበቃው ከኔም ከእናንተም ጋራ በዝቶ በዙሪያችን ካለ ከክፉ ነገር ሁሉ ታድጎን እግዚአብሔር ይህን ሰዓት ስለሰጠን እግዚአብሔር የተመሰገነ ይሁን። በሚኖረን ቆይታ ደግሞ እግዚአብሔር በመንፈሱ ለእኔም ለእናንተ የሚያስፈልገውን የሚጠቅመንን፣ የሚረባንን ነገር ይናገር ዘንድ መልካም ፈቃዱ እንዲሆን ጸሎትና ምኞቴ ነው። እናንተም ባላችሁበት ቦታ እግዚአብሔር ይባርካችሁ። ቀደም ሲል እንግዲህ ስናይ የነበረው ክፍል ማጽናናትህ ነፍሴን ደስ አሰኛት በሚል ባለመዝሙሩ በመዝሙር 94 ቁጥር 19 ላይ ያስቀመጠውን ቃል መሠረት አድርገን ትልልቅ እና መሠረታዊ ነገሮችን እያነሳን ነበረ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት በሚል መሪ ቃል ነው። እንግዲህ ስንመለከት የነበረው እና ባለመዝሙሩ በዙሪያው ያለው የሚመለከተው በጣም ብዙ ነገር ለልቡ ሸክም የሆነ መከራ የሆነ ከባድ የሆነ ነገር ቢኖርም እግዚአብሔር ግን በማጽናናቱ ደግሞ ከሱ ጋር ከመሆኑ የተነሳ ምን ያህል ለነፍሱ ደስታ እንደፈጠረለት አንስተን እየተመለከትን የነበረውና ቀደም ሲል በነበሩ ፕሮግራሞች አንዳንድ ሀሳቦችን አይተን ነበርና ዛሬ ደግሞ እንደዛው ከዛው በመቀጠል ሌላ ሀሳብን እንመለከታለን። እንግዲህ እግዚአብሔር ባላችሁበት ቦታ በመንፈሱ አማካኝነት ለእናንተ በሚገባቸው ቋንቋ ይናገር ዘንድ ጸሎትና ምኞቴ ነው። አጭር ጸሎት ካደረግን በኋላ ወደ ቃሉ እንሄዳለን። እንጸልይ። ምስጋና የሚገባ ሰማይና ምድርን በቃል የዘረጋ ቅዱስ የሰማይ አባት እግዚአብሔር ሆይ፣ ስለዚህ የተባረከ ሰዓት እጅግ አድርጌ አመሰግንሃለሁ። እኔም ባለሁበት ወገኖችን ባሉበት ስፍራ በዚህ የአየር ሞገድ በዚህ የድምፅ ሞገድ እንድንገናኝ እግዚአብሔር አባትና አምላክ ስምህ እንድናመሰግን በአንተ ስላለን የማጽናናት ቃል ጌታ ሆይ ደስ እንድንሰኝ ሀሴት እንድናረግ ወደሚጠራና ወደሚጋብዘን የዚህ ሀሳብ እንድንመጣ በእግሮች እንድንቀመጥ ስለረዳህን በኢየሱስ ስም ክብር ለአንተ ይሁን። ጌታ ሆይ በምንሰማው ቃልህ እያንዳንዳችን አንተ ባርክን። እግዚአብሔር አባትና አምላክ ሆይ ከመቼውም ጊዜ በላይ እጅግ ታስፈልገናለህ፣ ማጽናናትህ ያስፈልገናል። ወገኖቼም እኔም ባለንበት በዙሪያችን የምንሰማው የምናየው እጃችን የጨበጥ ነው፣ እያንዳንዱ ነገር ጌታ ሆይ ያለ አንተ ዋጋ የለውም። ጌታ ሆይ ሊያጽናናን የሚችል ሊጠግነን የሚችል ወደ አንተ ሊያስጠጋን የሚችል ያንተ ቃል ነውና እና በኢየሱስም ቃልህን ባርክልን ከኔም ከወገኖቼ ጋር በመሆን በመንፈስህ ሁላችንም ጌታዊ ነክተ ለልባችን የሚሆን ነገር ታስቀርልን ዘንድ ፈቃድ ይሁን በጌታ በኢየሱስ ስም አሜን። ወገኖቼ እንግዲህ ቀደም ሲል እንዳልኩኝ በተለየ መልኩ በዚህ ዋና ቃል አንጻር ነበረ አንዳንድ ሀሳቦችን ስንመለከት የነበረው እና በተለይ አሁን ባለንበት ዘመን ብዙ ልባችን ሸክም የሆኑ መከራን የሚያመጡ መከራን የሚወልዱ በየቀኑ አዳዲስ ነገሮች በሚመጡበት ዘመን ውስጥ ነው ያለ ነው እና በተለይ ደግሞ ጠላት ዲያብሎስ ዘመኑ ከመፈጸሙ የተነሳ ከማወቁም የተነሳ ያገኘውን ሁሉ ሊውጥ በተቻለው መጠን ብዙዎችን ከእግዚአብሔር መንግሥት ሊያናጥምና ሊያራርቅ በጣም በኃይል እየሰራ ባለበት ዘመን ላይ ነው የምንገኘው እና በዚህ የዘመን መካከል ደግሞ እግዚአብሔር የተስፋን ቃል ሰጥቶን ያለ ነው። ያንን አጠንክረን እንድንይዝ የሚያደርገንን ቃል ነው እየተመለከትን ያለ ነው እና ባለመዝሙሩ በተለይ ለልቤ እንደ መከራዋ ብዛት ሳይሆን እግዚአብሔር ሆይ፣ ከአንተ ማጽናናት የተነሳ ነፍሴ ሐሴት ታደርጋለች፣ ደስ አሰኛት በደስታ እያለ የሚናገርበትን ሐሳብ ነው መሰረት አድርገን ስናየ የነበረው እና ዛሬ ወደ መጽሐፍ ቅዱስ አንድ ክፍል ልወስዳችሁ እፈልጋለሁ። ምናልባት ብዙዎቻችሁ ይህን መጽሐፍ ቅዱስ ደግማችሁ ደጋግማችሁ አንብባችሁታል ብዬ አስባለሁ። እግዚአብሔር መንፈስ ግን ዛሬም በዚህ ውስጥ የሚናገረን አለ። የጌታ ባሪያ የሆኑት ክርስቶስ ኢየሱስን ከእጁ ብዙ ነገሮችን የተቀበሉ ከአንደበቱ የሰሙ የተመለከቱ እና ብዙ ድንቅ ተአምራትን በዙሪያው በዙሪያቸው ያዩ ያሳለፉ ሰማይና ምድርን የፈጠረን ጌታ የሚያመልኩና የተለማመዱ ብዙ ልምድ ያላቸው የእግዚአብሔር ባህሪያዎች በአንድ ወቅት መልካም በሚመስል ግን ክፉ እየተከታተለ ከመነዝነሱ የተነሳ ባደረጉት ነገርና ያን ሰይጣን በገሰጹት መጠን ያን ያልወደደ ዲያብሎስ በእነሱ ላይ ያመጣውን መከራ የሚገልጸውን በሐዋርያ ስራ ምዕራፍ አስራ ስድስት ላይ ያለውን ክፍል ሂደን እንድንመለከት ጋብዛችኋለሁ። ጳውሎስ እግዚአብሔርን እያገለገሉ ክርስቶስ ኢየሱስን እያገለገሉ ለብዙዎች መዳን ምክንያት እየሆኑ የሚነበብ ደብዳቤ ሆነው ሕያው መስዓት ሆነው በሚንቀሳቀሱበት ወቅት በኋላቸው እየተከተለች መልካም ነገር የምትናገር የመሰለች ግን ክፉ መንፈስ የነበረባት ሰው ስትነዘነዛቸው መጨረሻ ላይ በገሰጿትና ያን ክፉ መንፈስ ከሷ ላይ ባራቁ ጊዜ እሷን እሷን ብለው በዙሪያ የነበሩ ሰዎችን ምክንያት አድርጎ ጠላት ዲያብሎስ በእነሱ ላይ ታላቅ መከራ ሲያወርድባቸው የምናይበትን የመጽሐፍ ቅዱስ ክፍል በሐዋርያት ስራ ምራፍ 16 ከቁጥር 16 ጀምሮ ማንበብ ትችላላችሁ። ቁጥር 19 ላይ እንደዚህ ይላል መጽሐፍ ቅዱስ፣ ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስንና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎትቷቸው ወደ ገዢዎችም አቀረቡ። አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ ከተማችን እጅግ ያናውጣሉ እኛም የሮሜ ሰዎች ሁነን እንቀበላቸዋለን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልን ልማዶች ይናገራሉ አሉ። ሕዝቡም አብረው ተነሱባቸው። ገዢዎችም ልብሳቸውን ገፈው በበትር ይመሷቸው ዘንድ አዘዙ እያለ የመከራውን መዓት ይጀምራል። እነዚህ ሰዎች እግዚአብሔርን እያገለገሉ በሚሄዱበት ነገሮች ሁሉ ሰላም በሚመስሉበት ሰዎችን ሁሉ ወደ ሰላም በሚጠሩበት እግዚአብሔርን እያገለገሉ ነገሮች ሁሉ አልጋ በአልጋ በሚመስሉበት ወቅት በዚህ ወቅት ግን ክፉ በምን አይነት መንገድ እንደተነሳባቸው ትመለከታላቸው። ባላሰቡት ባልገመቱት መልኩ ክፉ ተነስቶ በነሱ ላይ ያመጣውን ስደት ትመለከታላችሁ። ስደት ብቻ አለም፣ ገዥዎች ተነሱባቸው፣ ህዝቡም ተነሳባቸው። በአንድ ላይ የጎተቱ ወስደው እንዲገረፉ አዘዙ። የመጀመሪያው ነገር የሚገርመው ልብሳቸውን ገፈው ይላል። እነዚህ የተከበረውን የእግዚአብሔርን ቃል ይዘው ተሸክመው የሚሄዱ የሚያገለግሉ በእነሱ ላይ ይህ እንዴት ሊሆናል ሊሆን ይችላል የሚል ነገር ሊያስነሳ በሚችል መልኩ ዛሬ እኔ በሆን የሚሰማኝ ነው። እነዚህ ሰዎች እግዚአብሔር የሚያገለግሉ የዋሃዎች የሆኑ ሰዎችን ወደ ሰላም የሚጠሩ ሰዎችን ከመከራ የሚያላቅቁ ሰዎችን ወደ ብርሃን የሚጠሩ ከድንቁርና የሚያላቅቁ እጅግ መልካምን ነገር እያደረጉ ያሉ ሰዎችን ጠላት ዲያብሎስ በምን አይነት መንገድ እንደተነሳባቸው፣ ወገኖች፣ ዛሬ ጠላት ዲያብሎስ በምን አይነት መንገድ እንደሚነሳባቸው አታውቁም። ነገሮች ተስተካክለዋል በምትሉበት በዛ ወቅት በምን አይነት መንገድ እንደሚነሳ አታውቁም። መጽሐፍ ቅዱስ ሲናገር እነዚህ ሰዎች ከእሷ ውስጥ የነበረውን ያንክፉ ነጥቀው አንጥረው አውጥተው በጌታ በኢየሱስ ክርስቶስም ከዛ እንድትላቀቅ አድርገዋት ነጻ ባወጧት ማግስት እግዚአብሔር ሊወደሱ ሊባረኩ በሚችሉበት በዛ ወቅት እነዚህ የእግዚአብሔር ባሪያዎች ጠላት ተነስቶ ያደረሰባቸውን ትመለከታላችሁ። ልብሳቸው ገፈፉ። በበትር ይመቷቸው ዘንድ አዘዙት። በብዙም ከደበደቧቸው በኋላ ወደ ወይኒ ጣሏቸው። የወይኒውም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትዕዛዝ ተቀብሎ ወደ ውስጠኛው ወይኒ ጣላቸው፣ እግራቸውንም በግንድ አጣብቆ ጠረቃቸው ይላል። እኔንን ክፍል ሳነብ እጅግ በጣም ብዙ ነገሮች፣ የተደራረቡ ነገሮች ይመለከቱኛል። ወገኖቼ እነዚህ ሰዎች የእግዚአብሔር አገልጋዮች ናቸው። ክርስቶስ ኢየሱስን የእሱን ተልዕኮ ተሸክመው የሚወጡ ለህብረተሰቡ፣ ለማህበረሰቡ፣ ለሰዎች ሁሉ ብርሃን ይሆን ዘንድ የሚገባውን ትልቅ ነገር ይዘው የሚንቀሳቀሱ ሆነው ሳለ ጠላት ዲያብሎስ ግን በምን አይነት መንገድ እንደተነሳባቸው ህይወታቸውን ሊያቀጭጭ፣ በውስጣቸው ያለውን ተስፋ ሊናጠቅ፣ ብርሃናቸውን ሊወስድ፣ ምስጋናቸውን ከነሱ ሊናጠቅ ለእግዚአብሔር የቆሙለትን ከቆሙበት ስፍራ ሊያናጥባቸውና ሊወስዳቸው ሊነጥቃቸው የተነሳበትን ልክ በዚህ ትመለከታላችሁ። ልብሳቸው ማውለቅ፣ መግረፍ፣ መደብደብ፣ ወደ ወህኒ መጣል፣ ጠባቂ አዞን እንዲጠብቃቸው ማድረግ፣ ያ ብቻም ሳይ ወደ ውስጠኛው ክፍል ማስገባት፣ ከዛ ደግሞ እግሮቻቸውን መጠረቅ። ይሄ ሁሉ መዓት ለምንድን ነው? ምክንያቱም ጠላት ዲያብሎስ በእነሱ ውስጥ ያለውን ብርሃን በመውሰድ ሌሎች ብርሃን እንዳያገኙ፣ ሌሎች እንዳይባረኩ፣ እነሱም በእግዚአብሔር ፊት በምስጋና እንዳይመላለሱ ሊያደርግ ነበር። ወገኖቼ በእነሱ ውስጥ ያለው ብርሃን ግን እንዲሁ በቀላሉ የሚሸፈን አልነበርም በእነሱ ውስጥ ያለው ያ ተስፋ፣ ዘላለማዊ ተስፋ ግን እንዲሁ በቅስፈታዊ ተስፋ በአጠገባቸው በሚከሰት ነገር የተወሰነ አለመሆኑን አላወቅም ምክንያቱም መጽሐፍ ቅዱስን ዝቅ ብላችሁ ስታነቡ የሚናገረው ሀሳብ እጅግ ልብን የሚያሞቅ በዚህ ሁሉ ማዕት ልብሳቸው ወልቆ ከተደበደቡ ከተገረፉ በኋላ ከተዋረዱ በኋላ ከተተፋባቸው በኋላ ብዙ መከራ ከደረሰባቸው በኋላ ወደ ወይኒ ተጥለው በወይኒ ደግሞ ሰው እንዲጠብቃቸው ተደርጎ አያላሳ ከዛ ደግሞ ወደ ታችኛው ክፍል ወደ ውስጠኛው ክፍል መጣል ከመጣልም አልፎ ደግሞ እግራቸው በግንድ ተጠራ እንዲታሰር የተደረጉ ሰዎች ወገኖቼ፣ እጅግ የሚያሳዝን እጅግ የሚከብድ ነው። ከዛ ግን ሐዋርያ ሥራ ምዕራፍ 16 ቁጥር 25 ላይ መጽሐፍ ቅዱስ እንደሚናገር በመንፈቀ ሌሊት ይላል። በዛ በጨለማ ሰዓት፣ በውድቅት ሰዓት፣ ምንም ተስፋ በማይኖርበት ሰዓት፣ ቢጮህ በማይሰማበት በዛ መከራ ውስጥ እያለፉ የራሳቸውን ድምፅ ውስጣቸው የሚሰማቸውን ይሄ ስጋዊ ስሜትን የሚያዳምጡበት ተብሎ በሚገመት ሰዓት ወገኖቼ የውስጣችሁን ጭንቀት ለራሳችሁ ሰምታችሁ ታውቃላችሁ። ሰዎች ከዛ የተነሳ የውስጣቸውን ጭንቀት ከመስማታቸው የተነሳ በሰው ፊት እንኳ ዓይናቸው በንባ ይሞላል። ፊታቸው ቅርጹን ቀይሮ እንደ ሕፃን ልጅ ወይም ደግሞ በሚያሳዝን መልኩ በሰው ፊት ይገኛሉ። ወደውት አይደለም ከውስጥ የሚሰማቸው ከውስጥ የሚፈነቅላቸው ነገር ስለሚኖር እነዚህ የእግዚአብሔር ባሪያዎች ንፍርቅ ሊያረጋቸው የሚችል ሊያስለቅሳቸው የሚችል በምሬት ውስጥ እንዲያልፉ ሊያረጋቸው የሚችል በልባቸው ላይ የተሸከሙት ሸክም ታላቅ ነበር። መከራቸው ከባድ ነበር። ልብ አድርጉ፣ እነዚህ ሰዎች የሚያመልኩትን አምላክ የሚያውቁ ናቸው። እንደ ሰው ቢታሰብ ይህ የሚያመልኩት አምላክ አሳልፈው ሰጠኝ ብለው ሊያስቡ ይችላሉ። ምክንያቱም ተዋርደዋል፣ ተገርፈዋል፣ ወድቀዋል፣ ተረግጠዋል፣ እግራቸው ተጠርንቆ ታስሯል። ወደ ታችኛው ወደ ጨለማው ክፍል ተጥለዋል። ያህም ብቻም አይደለም፣ በሌሊት በውድቅት ሌሊት ውስጣቸውን የሚያዳምጡበት በር የተከፈተ ነበር። ወለል ብሎ የተከፈተ ነበር። ውስጣቸውን ብቻም ሳይሆን ውስጠታቸውን የሚል ቃል አለ። ውስጠታቸውን ሁሉ ሊሰሙ ጥለው የመጡትን ለማን ሲሉ የቆሙለትን ጌታ። ዛሬ አንዳንድ ሰዎች እንደዛ ይላሉ። እግዚአብሔር ትቶኛል ይላሉ። እግዚአብሔር ረስቶኛል፣ መንገዴ ከእግዚአብሔር ፊት ተሰውራለች፣ ፍርድ ጎሎብኛል። እግዚአብሔር እንደ ጥንቱ አይደለም ትቶኛል፣ እግዚአብሔር ከኔ ርቋል ይላሉ። እንደዛ በሚያስብል መልኩ እነዚህ ሰዎች በዛ ወይን ተጥለው ነበር። ክብር ለእግዚአብሔር ይሁን። ቁጥር ሀያ አምስትን ስናነብግ እንደዚህ ይላል። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ። ክብር ለእግዚአብሔር ይሁን። እየጸለዩ በመንፈስ በዛ በሌሊት እግዚአብሔርን ያመልኩ ይጸልዩ በዜማ ደግሞ እግዚአብሔርን ያመሰግኑ ነበረ። እንዴት ያለ መጽናናት ነው ወገኖቼ! ስትጸልዩ፣ የእግዚአብሔር መንፈስ ስትጠሩ፣ አጠገባችሁ ካለው በዙሪያችሁ ካለው ነገር ውስጥ እግዚአብሔር ነጥቆ ያወጣችኋል። ያን ጊዜ ታለቅሳላችሁ ሲባል፣ ትዘምራላችሁ። ታንጎራጉራላችሁ ሲባል፣ ለእግዚአብሔር ቅኔን ትቀኛላችሁ። አታዩም ስትባሉ፣ እናንተ ግን አሻግራችሁ ትመለከታላችሁ አትሄዱም ስትባሉ እናንተ ግን እየሮጣችሁ በክንፍ እንደሚወጣ እንደ ንስር ወደ ላይ ከፍ ከፍ ትላላችሁ እናንተ ግን ትራገማላችሁ ስትባሉ ከአንደበታችሁ የሚወጣው ምርቃት ይሆናል ለምን ያ የሚያጽናናው ጌታ ከእናንተ ጋር ስላለ ያ የሚያጽናናውና በማጽናናቱ የሚጎበኘው ልባችሁን በሀሴት የሚሞላው ጌታ ከእናንተ ጋር ከመሆኑ የተነሳ ነው። ለዚህ ነው ጳውሎስና ሲላስ በዛ መከራ ውስጥ እያለፉ በሚያሳዝን መልኩ ባሉበት ሰዓት ግን አይናቸው ተገልጦ የእግዚአብሔርን ክብር የእግዚአብሔርን ማጽናናት በተመለከቱ ጊዜ አንደበታቸው ለዝማሬ ተከፈተ። አንደበታቸው ለቅኔ ተከፈተ፣ ለምስጋና ተከፈተ። ለጸሎት አንደበታቸውና ሁኔታቸው ተመቻቸ። በዛን ጊዜ የሚገርማችሁ እነሱ ብቻ ሳይሆን የሚሰማቸው እስረኞቹም ያደምጧቸው ነበረ። ብርሃናቸው በሌሎች ሁሉ ፊት በራ። በዙሪያቸው ባሉት ሁሉ ተስፋን ዘሩ። ያን ጊዜ ድንገትም ይላል እግዚአብሔር ቃል፣ ድንገትም የወይኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። ወገኖቼ ክብር ለእግዚአብሔር ይሁን የእግዚአብሔር ማጽናናት ስታገኛችሁ እግዚአብሔር የሚያጽናን አምላክ እናንተን ሲያገኛችሁ በልባችሁ ውስጥ የሚፈጠረው ንዝረት ደህንነት ስሜት ተስፋ ያ መጽናናት በዙሪያችሁ ሌላ ንዝረትን ይፈጥራል ሌላን ነገር ያመጣል በዚህ ጊዜ ነው መጽሐፍ ቅዱስ እንደሚናገረው ድንገትም የወይኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ፣ በዛን ጊዜም ደጆች ሁሉ ተከፍቱ። መሬት መንቀጥቀጥ እና መናወጥ ብቻም ሳይሆን ያ ከፊት ለፊታቸው የተሰገጠው የተቀመጠው የታጎረው የተዘጋው በር ከምስጋናቸው ብዛት የተነሳ በእግዚአብሔር ፊት ከመሆናቸው ካገኙት ከመጽናናታቸው የተነሳ እግዚአብሔርን ከማወደሳቸው የተነሳ በቅኔ በፊቱ ከማመላለሳቸው የተነሳ መሰረቱ መናወጥ ብቻም ሳይሆን የተዘጋባቸው በር ሁሉ እንደተከፈተ መጽሐፍ ቅዱስ ይናገራል። ከዛም አልፎ የወይኒውም ጠባቂ ከእንቅልፍ ነቅቶ ነው። ከዛ በፊት መንቀጥቀጥ ሆነ፣ በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። ክብር ለእግዚአብሔር ይሁን። ወገኖቼ የእግዚአብሔር መጽናናት ሲያገኛችሁ እናንተ ብቻ ሳይሆን ነፃ የምትሆኑት በዙሪያችሁ ያሉት ሁሉ ነፃ ይሆናሉ። ብርሃናችሁ በዙሪያችሁ ላሉ ሁሉ ይበራል። ተስፋችሁ በዙሪያችሁ ላሉት ሁሉ ይደርሳል። ወገኖቼ ዛሬ የእግዚአብሔር መጽናናትና እናንተን ያገኛል። የእግዚአብሔር መጽናናት እኔና እናንተን ያገኘት። እጆች ደጆች ሁሉ ተከፈቱ። የሁሉም እስራት ተፈታይ። የወይኑም ጠባቂ ከእንቅልፍ ነቅቶ ሁሉም የሄዱ መሰለት ጮኸ። የለም እኛለን ተባለ። ከዛ በኋላ መጥቶ ሲያቸው እግራቸውን አጠበላቸው። ወደ ቤቱ ወሰዳቸው። የእግዚአብሔርን ቃል ለቤተሰባቸው ሁሉ ተናገሩ። ለቤተሰቡ ተናገሩ። መጽሐፍ ቅዱስ እንደሚናገረው በዛ እንደሌት ተጠበቁ ይላል። ምን አይነት እንዴት ያለ ተአምርና ድንቅ! ተጠመቁ። ደህንነት ለእነሱ ሆነ። ከዛ በኋላ የሚገርማችሁ በማግስቱ እንዲፈቱ ትእዛዝ ወጣን ነገር አለ። ወገኖቼ ዛሬ ለሚያልፍ ለጥቂት ጊዜ በዙሪያችን ያለን ነገር እንዳይውጠን እግዚአብሔር ይርዳል። ያ የሚያጽናናው መንፈስ ወገኖቼ እኔና እናንተን ያገኝ። ያ ሲያገኝን ያ መንፈስ ሲያገኝን ወገኖቼ፣ በእኔና በእናንተ ዙሪያ ታላቅ ለውጥ ይሆናል። በምስጋና በእግዚአብሔር ፊት ስትመላለሱ፣ እግዚአብሔርን ስታወድሱ እግዚአብሔር ያየላችሁን አሻግራችሁ ስትመለከቱ የእግዚአብሔር መንፈስ ሲያጽናናችሁ፣ ያን ጊዜ በዙሪያችሁ ታላቅ ለውጥ ይሆናል። እናንተ ብቻም ሳይሆን በዙሪያችሁ ያሉት ሁሉ የተባረኩ ይሆናሉ። እስራታቸው የተፈታ ይሆናል። ወገኖቼ ንዝረታችሁ ለሌላው ይተርፋል። አስባችሁታል? በዚህ መካከል ግን እነዚህ ሰዎች ያሳለፉት ብዙ መከራ አለ። ለልባቸው ሸክም የሆነ መከራ የሆነ ግን ኋላ የመጣው ነገር ነፍስን ደስ የሚያሰኝ እነሱም ብቻም ሳይሆን ሰማይ ሁሉ ደስ የሚልበት ብዙዎች የዳኑበት የዛ ጠባቂ የወይን ቤት ጠባቂ ቤተሰቦች የዳኑበት እሱም የዳነበት እንደገና ታላቅ ምስጋና የሆነበት እዚህ ነው። መዝሙር ዘጠና አራት ቁጥር አስራ ዘጠኝ ባለመዝሙሩ ሲዘምር፣ አቤቱ ለልቤ እንደ መከራ ብዛት እንደደረሰብኝ ነገር ብዛት አይደለም፣ እንደ ከባዱ ነገር እንዳሳለፍኩት አይደለም ማጽናናትህ ያንተ ከኔ ጋራ መገኘት ያንተ ከኔ ጋራ መሆን ጌታ ሆይ ነፍሴን ደስ ሳሰኛት ሲል የተናገረው የእግዚአብሔር ቃል የሚናገረው ይሄ ነው። ወገኖች በምን አይነት ሲችዌሽን እንዳላችሁ እናንተ ታውቃላችሁ። ግን የእግዚአብሔር ቃል ዛሬ የሚያረጋግጥልን በምንም አይነት ቦታ ብትሆኑ አንደበታችሁን ለምስጋና ክፈቱ። እግዚአብሔርን አመስግኑ። ለጠላት እድል ፋንታ አትስጡት። ለስጋችሁ እድል ፋንታ አትስጡት። ለሚመጣባችሁ ለሎጂክ፣ ለውስጣችሁ፣ በውስጥ ለምትሰሙት ለውስጠታችሁ እድል ፋንታ አትስጡት። የግዳስ ለእግዚአብሔር ማጽናናት ራሳችሁን አሳልፋችሁ ስጡ። ለእግዚአብሔር የሚያጽናኛ ቃል ራሳችሁን አሳልፋችሁ ስጡ። እግዚአብሔር ያን ጊዜ እናንተን ያጽናናቸዋል። ያን ጊዜ የእግዚአብሔር መጽናናት ታገኛቸዋለች። ያን ጊዜ በዙሪያችሁ ጠፍ ንጎ ያሰራችሁ ነገር ከእጆቻችሁ ላይ ይወድቃል። በዙሪያችሁ ከሚመጣው ንዝረት የእግዚአብሔር መገኘት የተነሳ ወገኖቼ ያሰራችሁ ነገር፣ የጋረዳችሁ ነገር ከእናንተ ላይ ይወገዳል። ያሰራችሁ ነገር ይፈታል። ወገኖቼ በዚህ ቃል መጽናናት እንድንችል እግዚአብሔር ይርዳል። ዛሬ በዙሪያችን ብዙ የሚያስጨንቁን ነገሮች አሉ። እንስማቸው ካል እናያቸው ካል ግን ከነዚህ ነገሮች ሁሉ ከኛ ጋር ያለው ከነሱ ጋር ካለው ከዛ ነገር ጋር ካለው ይበልጣል። እሱ ደግሞ ማጽናናቱ ነፍስን ደስ ያሰኛል። በዚህ የተስፋ ቃል ወገኖች የኔና እናንተ መጽናናት እንድንችል እግዚአብሔር ይርዳል። ጌታ ኢየሱስ ይባርካችሁ። አጭር ጸሎት እናድርግ። በሰማይና በምድር ታላቁ ነህ ያለ ቅዱሱ የሰማይ አባት እግዚአብሔር ሆይ ስለዚህ የተባረከ ሰዓት በኢየሱስ ስም እናመሰግናለን እኔንም ወገኖቼንም በቃል ስላጽናናን ከምናየው ከምንሰማው፣ በእጆቻችን ካለ በውስጣችን ካለው ከውስጥ ነገራችን ወተን ጌታ ሆይ ያንተ መጽናናት እንድታገኘን ያንተ መንፈስ እንዲያገኘን በምስጋና እንድንሆን፣ በዝማሬ እንድንሆን፣ በጸሎት እንድንሆን እግዚአብሔር ሆይ አንተ በምትገኝበት ስፍራ እንድንሆን። ጌታ ሆይ ዛሬ ይርዳ ወገኖችን ዛሬ ይርዳ። በያዙት ነገር ይሄንን ቃል ተናገራቸው። ልባቸው ውስጥ ይህን ቃል አንተ አጽና። በዚህ ቃል ምክንያት በኢየሱስ ስም ጌታ ሆይ ወገኖችን ከስራታቸው አንተ ፍታ። ከያዛቸው ነገር፣ ከክፉ ነገር ጠፍንጎ ከያዛቸው እግዚአብሔር ሆይ ጨለማን ነገር ከሚያሳያቸው ነገር ጌታዊ ወገኖችን ታላቅ ዘንድ ፈቃድ ይሁን የግዳስ አንተን ከማመስገናቸው የተነሳ በፊትህ ጌታ ሆይ በምስጋና ከመገኘታቸው የተነሳ ዙሪያቸው በአንተ ብርሃን እንዲበራ በአንተ መገኘት ጌታ፣ ንዝረታቸው፣ ሽታቸው፣ ጠረናቸው የህይወት የመፈታት ነፃ የመውጣት ሽታ በዙሪያቸው እንዲሸት ወገኖቼን እንድትረዳ ፈቃድ ይሁን። እስካሁን አብረን የነበር ከአምላክ ቀድ ጊዜያችን ደግሞ አንተ ባርክ። በጌታ በኢየሱስ ክርስቶስ ስም አሜን።